እግዚአብሔር እንደዚህ ነው ሚለኝ ዛሬ ማለዳ። ስሙን በመንፈስ መመላለስ፣ በመንፈስ መኖር፣ ወዳጆች አስፈላጊ ነው በመንፈስ ቅዱስ መኖር። በመንፈስ ካልኖርክ በምን ልትኖርት ይችላል? በስጋ በመንፈስ የማይኖር ሰው በስጋ ነው የሚመላለሰው። ስለዚህ አንድ አማኝ፣ አንድ ክርስቲያን ጌታ ኢየሱስ ክርስቶስን አምኖ የተቀበለ ሰው በመንፈስ ሊመላለስ ግድ ነው፣ በመንፈስ ሊኖር ግድ ነው። ያለ መንፈስ መመላለስ ወዳጄ፣ በጠላት ቴሪቶሪ ውስጥ በተለያየ ውድቀትና በጭንገፋ ኪሳራ ውስጥ መመታት የማይቀር ነው። ለምን? ከመንፈሳዊ ዓለም ጋር ከተወለድክ በመንፈሳዊ ዓለም መመላለስ ግዴታ ነው። ሃሌሉያ። ከመንፈስ የተወለደ ሰው እንደ መንፈስ ነው የሚመላለሰው። በመንፈሳዊ ዓለም አካሄድ ነው የሚሄደው። እንደ መንፈሳዊ ዓለም ያስባል፣ እንደ መንፈሳዊ ዓለም ይመላለሳል እንጂ እንደ ምድራዊ፣ እንደ ስጋዊ ሰው አይመላለስም። ስለዚህ ወዳጄ መንፈሳዊ ሕይወት ተሰጥተዋል። እንደ መንፈሳዊ ሰው ተመላለስ፣ በመንፈስ ተመላለስ። አሜን። በስራ ቦታ ላይ ስትሆን በመንፈሱ አሜን አሜን። በጣም ብዙ በስጋ እንድትሆን የሚያደርጉ ነገሮች አሉ። በዙሪያ ላይ የተለያዩ ነገሮች በስጋ የሚያበሳጭ የሚያናድድ፣ የሚያስቆጣ፣ የሚያሳዝን ነገሮች እለት እለት ይገጥምሃል። ያ ማለት ሰው አይደለህም ማለት አይደለም ሰውነ ነገር ግን ዶንት ዌድ እዛው ላይ አትክረም፣ እዛው ውስጥ አትኑር። ወዲያውኑ ውጣና በመንፈስ ተመላለስ። መንፈሱ ስትሆን ሆን ደሞ ወዳጄ የትኛውም የጠላት አታክ አያገኝህም ስትሆን አታክ አይቀርብም። ለምን? ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል፣ ዲያብሎስም ከእናንተ ይሸሻል። ፍሊ ያደርጋል፣ ይፈረጥጣል። ምክንያቱም ያለህበት ስፍራ መንፈሳዊ ክልል ነው። የትኛውም ዲመን በመንፈሳዊ ክልል ውስጥ እየጋልክ በሄድክበት እየተነቃቃ በሄድክበት አትሞስፌርን በቀየርክበት ስፍራ ላይ ሊቆይ አይችልም። ምክንያቱም አቅም የለውም። የእግዚአብሔር ፕሬዘንስ ላይ መቆየት አይችልም። ፍሊ ነው የሚያደርገው። ስለዚህ በህይወታችሁ ላይ በመንፈስ መመላለስ ምርጫ ሳይሆን ግዴታ ነው። አሜን። ግዴታ ነው ወዳጄ። አንድ አማኝ በመንፈስ ካልተመላለሰ የተለያየ የጠላት ተግዳሮቶች በህይወቱ ላይ ያጋጥመዋል። ጠላት የሚያስቀምጣቸው የተለያዩ ተግዳሮቶች አሉ። የነዛ ተግዳሮቶች ሰለባ ያደርጋል። እስቲ ሰለባ አልሆንም በል። ሀሌሉያ ሰለባት ሆንም ጠላት ላዘጋጀው የትኛውም ወጥመድ ሰለባት ሆንም አልሆንም በላ አትሆንም። ለምን በመንፈስ ከተመላለስ አያገኝህም። በመንፈሳዊ ዓለም ላይ ወዳጆቼ፣ እናንተ እዚህ ምድር ላይ ስትኖሩ እንደ ምድራዊ አይደላችሁም። ለዚህ ዓለም እንግዳ ነህ። አንዳንድ ሰው ከመሬት ጋራ ተጣብቆ ከምድር ጋራ ምድር ላይ እንደተፈጠረ ከምድር ጋራ ተጣብቆ ይመላለሳል። ምድር ያንተ አይደለችም ወዳጄ። ነገ ትሄዳለ ወይ በንጥቀት ወይ በሞት ከሁለት አንዱ ወደ ጌታ ጋር ልትሄድ ትችላለህ። አናቀውም። ጠዋት ዛሬ ተነስተሃል። ከአስር ደቂቃ በኋላ ምን ሊፈጠር እንደሚችል አታቅም። ወደ ጌታ ጋር እንዴት እንደምንሄድ አናቀውም። ከምድር ጋር አትጣበቅ። ይኸው እንደ እንግዳ ልንመላለስ ይገባል። ሃሌሉያ። የዚች ዓለም ነዋሪ ወይም ዘላቂዎች አይደለንም። የተጠራ ነው ለሰማያዊ ስፍራ ነው። ህይወታችን በእግዚአብሔር ከክርስቶስ ጋር ነው።

በክርስቶስ የተገኘው አዲስ ፍጥረት ነኝ ትላለ። አዲስ ፍጥረት ነኝ ጠላቴ ስማ፣ ምድር ስማ፣ እኔ በክርስቶስ የተገኘው የተወለድኩኝ አዲስ ፍጥረት ነኝ። በደሞ የተገኘው አዲስ ፍጥረት ነኝ። በመስቀሉ ስራ የተገኘው አዲስ ፍጥረት ነኝ። ወዳጄ ይሄንን ማንነትን ካላወቅ ጠላት ይነግርሃል። ጠላት የሚነግርህ ሌላ ነገር ነው። ለዛ ነው በመንፈስ ስትመላለስ የሚነግርህ የእግዚአብሔር መንፈስ ነው። አሜን። በመንፈስ የምትመላለስ ከሆነ መንፈስ ቅዱስ የሚነግርህ ዮ አር ኒው ክሪቸር፣ አዲስ ፍጥረት ነህ። እዚህ ምድራዊ አይደለም። አሜን። የሌላኛው ዓለም የሌላኛው አገር ሰው ነህ። በለዛኛው ዓለም ያለ ሰው ነህ። ህይወትህ በሌላኛው ዓለም የተሰወረ ሰው ነህ። ምድራዊ አይደለህም። ፍጥረታዊ አይደለህም። የዚህ ምድር ሰው አይደለም። ብዙ ክርስቲያኖች ስ ካለመመላለሳቸው የተነሳ ማንነታቸውን ኔቸራቸውን አያውቁም። ኔቸራቸውን ካለማወቃቸው የተነሳ የባሪያ መልክ ይዘው ይመላለሳሉ። የባሪያ መልክ ልጅ ሆነው የባሪያ መልክ፣ የባሪያ መልክ ወዳጆቼ፣ በጣም አሳዛኝ ነው። የባሪያ መልክ እሪያ ምግብ የሚያስበላ ነው። የባሪያ መልክ ጥራቂ መሬት ላይ የሚያንከባለል ነው። የባሪያ መልክ መንከራተት ነው። ስለዚህ ከባሪያ መልክ ውጡ። የባሪያ መልክ እንዳትይዙ በመንፈስ ተመላለሱ። አሜን። የተናገርኩ እኮ ያለሁት የናንተን መልክ የናንተን ኔቸር እየተናገርኩ ነው። ኔቸሬ ከዚህ ምድር አይደለም። ኔቸሬ ከሰማያዊ። ስለዚህ በመንፈስ መመላለስ ግዴታ ነው። ምክንያቱም የተቀበልከው ሕይወት አለ። አሜን። ምን አይነት ሕይወት? የክርስቶስ ሕይወት የሚያስችል እኔ በመንፈስ መመላለስ አልችልም እንዳትል፣ ኦልሬዲ ተሰጥቶሃል። ምን አይነት ሕይወት? መንፈሳዊ ህይወት ተቀብለሃል። ሃሌሉያ! መንፈሳዊ ህይወት የተቀበለ ሰው በመንፈስ መመላለስ የሚያስችል ህይወት በሱ ውስጥ አለ። መጽሐፍ ቅዱስ ሲናገር ከቅዱሱ ቅባት ምን ብላችኋል? ተቀብላችኋል፣ እሱም በእናንተ ውስጥ አለ፣ ያስተምራችኋል ይላል። ያ ህይወት ያ ቅዱሱ ቅባት በእናንተ ውስጥ ካለ እንዴት እንደምትመላለሱ ያሳውቃችኋል። ጌታ ያልሰጣችሁን አይጠይቃችሁም። ጌታ ያላቀበላችሁን ያላስታጠቃችሁ ከእናንተ አይጠይቅም። በውስጣችሁ ያለውን ነገር ነው የሚጠይቀው። በውስጣችሁ ያለው ኃይል የክርስቶስ ህይወት የሚባል ህይወት በእናንተ ውስጥ አለ። የክርስቶስ ህይወት በአንተ ውስጥ አለ። የማይዝግ የማይበላሽ የማይዘቅ የማይደባለቅ ህይወት፣ ለየት ያለ ህይወት ነው። እስኪ የክርስቶስ ህይወት አለኝ፣ በእኔ ውስጥ የክርስቶስ ህይወት አለ። ይሄ ህይወት በእና እናንተ ተካፍላችኋል። ይሄን ህይወት ሰጥቷችሁ ነው በመንፈስ ተመላለሱ የሚላችሁ። ይሄ ህይወት ስላላችሁ ነው። በመንፈስ ምን በሉ ተመላለሱ፣ በመንፈስ ኑሩ። ገላትያ ምዕራፍ አምስት ላይ እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ከቶ አትፈጽሙ። ሰምታችሁኛል። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። በመንፈስ ካለመመላለስ የተነሳ የስጋን ምኞት መፈጸም ይቻላል። የስጋን ምኞት እንዳትፈጽም በመንፈስ ኑር፣ በመንፈስ ተመላለስ፣ በእሳቱ ኑር። የእሳቱ ህይወት በአንተ ህይወት ላይ ይገለጥ። አሜን። በመንፈስ በተመላለሳችሁ ቁጥር ጉልበታችሁ ይታደሳል። ኃይላችሁ ይታደሳል። ስልጣናችሁን ታውቃላችሁ። ምን አይነት ስልጣን እንዳላችሁ ታውቃላችሁ ባለ ስልጣን እንደሆናችሁ ትረዳላችሁ ጌታዬው ስልጣንን ሰጠኋችሁ ይላል አሜን ስልጣን የተሰጣችሁ ደግሞ በዚህኛው ዓለም ብቻ አይደለም በላይኛውም የላይኛው ስልጣን ወዳጄ ታችኛውን ያስገዛል ስለዚህ በሰማያዊ ስፍራ ላይ የወደቀ ጨለማ ስራ አለ ሰይጣን እንደ መብረቅ ሲወድቅ አየሁ አለ ስልጣን ነው ስልጣኑ ተቀማ አሁን ለማን ተሰጠ? ለልጆች ያ ስልጣን ባንተ ውስጥ እንዳለህ አምነ ስልጣኑ ባንተ ውስጥ እንዳለህ አውቀ በምን በመንፈስ ተመላለስ በመንፈስ ስትመላለስ ኃይልን ትቀበላል ስልጣን ተቀብልሃል ኃይልን ትሞላል ስለዚህ አክቲቭ የምታደርግበት ፖቴንሻልና አቅም ባንተ ውስጥ አለ ማለት ነው ስለዚህ ወዳጆቼ በመንፈስ መመላለስ ምርጫ ሳይሆን ግዴታ ነው ወዳጆቼ በመንፈስ እንመላለስ የሚያደርገን ብቃት በውስጣችን አለ። አሜን። እስቲ በውስጤ አለ በሉ። የክርስቶስ ህይወት በውስጤ አለ። ይሄ ህይወት ኃይለኛ ህይወት ነው። ዮሐንስ ወንጌል ምዕራፍ 10 10 ሌባው ሊሰርቅ ሊያጠፋ ይመጣል፣ እኔ ግን ህይወትን ልሰጣችሁ እንዲበዛላችሁ እንዲትረፈረፍላችሁ መጣው። ምን አይነት ህይወት? የሚበዛ ህይወት፣ በመንፈስ የሚያመላልስ ህይወት፣ የተለየ ህይወት፣ ምድር ማታቀው ህይወት ስጋ የማያቀው ህይወት ምድራዊ የሌለበት ህይወት ሊሰጣችሁ መጣዋለ። ተቀብላችኋል? የሚትረፈረፍ ህይወት አሜን የሚነግ ህይወት ይህንን ህይወት ተቀብላችኋል? ሃሌሉያ ይሄ በእናንተው ሲሆን፣ ወዳጆቼ መንፈሳዊ መሆን ሲጀምሩ የላይኛውን ማሰብ ትጀምራላችሁ። ከምድረው ትወጣለህ። ከምድር ከባቢ አየር ውስጥ መውጣት ትጀምራለህ። ሰማያዊውን ነገር ትናፍቃለህ። ምክንያቱም ከምድር ጋር አልተሰራህማ፣ ምድራዊ አይደለህም። የሰማዩን ነው የምትናፍቀው። መጽሐፍ ቅዱስ ሲናገር የሰማዩ ምን በሉ ይላል። እሹ ቆላሲያስ ምዕራፍ ሶስት ቁጥር አንድ እንደዚህ ይላል። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ እሹ። አሜን፣ አሜን በላይ እሹ። ሌላ ቦታ አትሹ። ሌላ ሌላ ነገር አትመኙ። መመኘት ካለባችሁ የመጀመሪያ መሻታችሁ በላይ ያለውን ከክርስቶስ ጋር ያለውን ህይወት እሹ። ሰማያዊውን እሹ። አሜን ያ ህይወት የሚበልጥ ህይወት ነው። በመንፈስ ስትመላለስ የመጀመሪያው ነገር የምታየው የሰማይ ያለውን ህይወት ይሻለ። ጳውሎስ እንዳለ እኔ ብሄድ ይሻለኛል፣ ነገር ግን ስለ እናንተ እዚህ ብሆን ይሻለኛል። እናፍቃለሁ ሊሄድ ወደ እርሱ ከእርሱ ጋር ልሆን። ምክንያቱም የእኔ ህይወት ከክርስቶስ ጋር ተሰውሯል። በዛ ነው ያለው። ናፍቆቴም ህይወቴም ያለው እዛ ነው፣ ከክርስቶስ ጋር እኔ አንዳንድ ጊዜ በመንፈስ ሆነና ሰማይን አይና እናፍቃለሁ። የት እንደሚሄድ አላቀውም፣ ቦታውን አላቀውም፣ ነገር ግን መንፈሴ ውስጤ ይቃትታል። የሆነ ስፍራ እንዳለ፣ በጣም የሚናፈቅ ቦታ እንዳለ፣ ከክርስቶስ ጋራ መኖር እንደሚቻል፣ ከጌታ ጋራ አብሮ መኖር እንደሚቻል፣ ደስ የሚል ህይወት እንዳለ አምናለሁኝ፣ እናፍቀዋለሁ። ነገር ግን ጳውሎስ አለ፣ በዚህ ሳለሁኝ ለእናንተ ጠቅማለሁ አለ። አንዳንዶቻችን ወዳጆቼ ወይ እዚህ ዓለም ላይ እስካለን ድረስ ጠቃሚ እንሆን፣ እንደ ጳውሎስ ከጌታ ለእናንተ እጠቅማለሁ ያለበትን ልብ ያ ልብ ይኖረን፣ ወይ የሚጠቅም ነገር ይኖረን። በአንዱ ላይ እንጣበቅ እንሻ። በመንፈስ የሚመላለስ ሰው የላዩን ይሻል፣ የላዩን ይፈልጋል፣ የእግዚአብሔርን ይፈልጋል፣ የመንፈሳዊን ዓለም ይፈልጋል፣ የእግዚአብሔር የሆነውን ይፈልጋል። ስለዚህ ረሃባችሁ ምንድን ነው? በውስጣችሁ ያለው ረሃብ የትኛው ነው? በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ነው የምትሹት? ወይስ እዚህ ምድር ላይ ያለውን የምድራዊ የስጋዊ ነው? ስለዚህ ወዳጆች መሻታችሁ፣ ልባችሁ ይላኛውን አሜ መዝገባችሁ ባለበት ልባችሁ በዛ አለ መዝገብ ባለበት ልብ በዛ መዝገብ ያለው የት ነው? ሰማይ ከሆነ ወዳጄ፣ ሰማይ ሰማይ ሰማይ ሰማይ ትላለ። መንፈሳዊ መንፈሳዊ መንፈሳዊ ዓለም ትላለ። ሌላው ሌላው ነገር ይቅርብኝ፣ እኔ መንፈሳዊ ነገር ይሻለኛል፣ ይበቃኛል ትላለ። ያንን ዓለም የሚያስፈልግ እንድትሻ የሚያደርግ ደግሞ በመንፈስ ስትሆን ነው። በመንፈስ ካልሆንክ የላይኛው ዓለም እንደውም አታስበውም፣ እንድታስበውም አያደርግም። ስጋ ስጋ ሁል ጊዜ የሚያሳስብህ እንዴት ነው ምኖረው፣ እንዴት ነው የቤት ክራይ ነው ጫማ ነው ልብስ ነው ምግብ ነው መጠጥ ነው መብላት ነው ትርፍ ነው ምናምን ነው በመንፈስ ስትሆን ግን የላይኛው ማሰብ ትጀምራለ። አሜን በላይኛው ያለውን አስቡ የላይኛው እየከበረ ነው በላይ ያለውን አስቡ እንጂ በምድር ያለውን አይደለም በመንፈስ ወዳጆቼ በየደቂቃው በየሰከንዱ የላይኛውን ዓለም ማሰብ ማሰላሰል ግዴታ ነው ዘላለም እዚህ አትኖርማ ዘላለም እዚህ የሚኖር ማንም የለም የሆነ ስፍራ ይሄዳል የሆነ ስፍራ ትሄዳለ። ያንን ስፍራ ከወዲሁ ካላየ ሌላ ነገሮችን ይከተሏል። ስለዚህ በመንፈስ የሌላኛውን ዓለም እዚህ እንደማትኖር ሆነ መኖር መቻላለን። ሞታችኋልና፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና የተሰወረ ሕይወት የተሰወረ ሕይወት አለ። ያንን ሕይወት እናፍቅ፣ ሌላውን ነገር እንናቀው። አሜን። አጭር ነገር ነው መናገር የፈለግኩት፣ እግዚአብሔር እንደዚህ ነው የሚለው ወይ በመንፈስ ኑሩ፣ ወይ በስጋ ኑሩ። ለዩ። በመንፈስ ተመላለሱ። በመንፈስ መኖር ትችላላችሁ፣ በመንፈስ መመላለስ ትችላላችሁ። ኦንላይን መሆን ትችላላችሁ። ስትመጡ ቀዝቅዛችሁ ቸርች ላይ በማኒቤላ እንደሚነሳ መኪና፣ ትግል የትግል ህይወት እንዳይሆንብህ በመንፈስ ከቤት ጀምሮ እስከዚህ ድረስ ከስራ ቦታ በእያንዳንዱ ላይፍ ላይ በመንፈስ የመኖር ህይወት በህይወት ላይ ይገለጥ። እያንዳንዱ ህይወታችሁ ላይ በመንፈስ የመመላለስ በመንፈስ የመኖርን ህይወት ተለማመዱ። ያ እንዴት ነው የሚሆነው ስትሉ፣ የጸሎት ህይወታችሁ ይነሳሳል። መንፈሳዊ ህይወታችሁ እንዲግል። የጸሎት ህይወት ምን ላይ ነው ያለው? ጸልይ፣ ተንበርከክ፣ ጸልይ። ጌታ ሆይ ታስፈልገኛለህ፣ አይኔን አብራልኝ። በመንፈስ መመላለስ እፈልጋለሁ፣ በመንፈስ መቀጣጠል እፈልጋለሁ። በልሳን ጸልይ። ጌታ በቅርብ ነው፣ አትዘናጉ፣ ቅርብ ነው። ጌታ ሊመጣ ቅርብ ነው። እንደ አስተዋይና እንደ ጥበበኛ ተመላለሱ። ስለዚህ ንቁ፣ ባላጋራችሁ ዲያብሎስን ተጣጣችሁ፣ ተቃወሙት። በመንፈሱን በመንፈስ ስትሆን በሌላኛው ዓለም ዲያመሽት ትመላለሳለ። በስጋ ትመላለስ ከዚኛው ከስጋዊ ዓለም ውጣ። አስር ደቂቃ ሀያ ደቂቃ አታጣም። ተንበርክከ የጸሎት ታይም ይኖራችሁ፣ የጸሎት ህይወት ይኖራችሁ። ኦፊሳችሁ ቢሆን ሀያ ደቂቃ ይሁን አስር ደቂቃ የምትሆንበትን ተመንበርከከያ ሰዓት አዘጋጁ። ሀያ ደቂቃ ሰላሳ ደቂቃ ሞክሩ፣ በመንፈስ ተመላለሱ። መንፈስ ለመመላለስ አንደኛው መጀመሪያ ከእግዚአብሔር ጋር በጸሎት የመገናኘት ህይወት። የትኛውም አይነት በህይወታችሁ ላይ ያቃታችሁን ነገር የምትመቱበት አኖይንቲንግ በህይወታችሁ ላይ አክቲቭ ይሆናል፣ ይንቀሳቀሳል። ያቃታችሁን ነገር የምታደርጉበት የምትችሉበትን አኖይንቲንግ ትቀበላላችሁ። አኖይንቲንግ የእግዚአብሔር መንፈስ ህልውና በሕይወታችሁ ላይ በሙላት እንዲገለጥ ያደርገዋል። በሕይወታችሁ ላይ ማንፌስት በሙላት እንዲገለጥ ያደርገዋል። አሜን። በመንፈስ ስትመላለሱ አኖይንቲንግ ፍሎ ያደርጋል። መንፈስ ቅዱስን ኮይንች የሚያደርግ የሚይዘው ነገር አንደኛ ኃጢአት በሕይወታችሁ ላይ አንርፔንትድ የሆነ ኃጢአት መንፈስ ቅዱስ እንደፈለገ በሕይወታችሁ ላይ እንዳይሰራ እንዳያደርግ የሚያደርጋችሁ፣ ለዚህ በመንፈስ ለመመላለስ ህይወት እንዳይመች የሚያደርጋችሁ ነገር ቢኖር ኃጢአት ነው። የተለማመዳችሁት ኃጢአት፣ ያንን ኃጢአት አስወግዱ። ከመሰዊያችሁ ላይ አንሱ። ወዳጆቼ፣ ሐሜት ከሆነ ሐሜቱን አንሳ። ቅናት ከሆነ ቅናትን አንሳ። ጥላቻ ከሆነ ጥላቻን አንሳ። የእግዚአብሔር መንፈስ በሙላት በህይወት ላይ በመንፈስ የመመላለስን ህይወት እንዳትለማመድ የሚያደርግ አንዱ በኃጢያት የመመላለስ ሪፔንት ያልተደረገ ኃጢያት። ሪፔንት ደግሞ ጠዋት ተነሳ፣ እግዚአብሔር ሆይ ይቅር በለኝ፣ በጌታ በኢየሱስም በደም ጠበኝ አይደለም። አንደኛና ዋነኛ መመለስ መተው፣ ያንን ኃጢያት መተው፣ አለመመለስ መመለስ፣ ወደዛ ነገር ላይ ተመልሰ አለመሄድ መንፈስ ቅዱስ በዛ ነገር ላይ ይቅር ይላል። ነገር ግን እንደፈለገው እንዳትመላለስ የሚያደርግ ያ ህይወት፣ የይቅርታ የሌለበት ህይወት ተመለስ። በቃ ከዛ ነገር ከይሄድክበት ካለው ህይወት ተመለስ፣ መመለስ ነው። በቃ ጠዋትም ማታም በዛ ነገር ላይ ጌታው ይቅር ባለ ይቅር ባለን ብቻ ሳይሆን ወዳጄ፣ ያንን ነገር ላለማድረግ ቁረጥ። ያን ጊዜ ጌታ ይከብራል። መንፈስ ቅዱስ በአንተ ህይወት ላይ ጀምራል። የመጀመሪያው ስቴፕ መንፈስ ቅዱስ በአንተ ህይወት ላይ ለመንቀሳቀስ የመተው ህይወት ቂመኛ ኮንክ ቂመህን ስትተው በቃ መንፈስ ቅዱስ አንድ ስቴፕ ቀርቧል ማለት ነው። ከአንተ ጋር ጀምሯል ፕሮሰስ ማለት ነው። መተው ሲጀምር መተው ሲጀምር ይቅር ብዩ አለው አለሁ ትቻ አለሁ እዚህ በኋላ አልቆጣም፣ አልናድድም፣ ኃጢአትን አላደርግም፣ አላሳዝነውም ማለት ሲጀምር የመጀመሪያው ስቴፕ ስትተው መንፈስ ቅዱስ ወደ አንተ ቀረበ። ሁለተኛው ሪሊጂየስ ስፒሪት ሃይማኖታዊ መንፈስ፣ ኢየሱስ በዚህ ምድር ላይ ሳለ የተቃወመው ምድር ላይ ሃይማኖተኞችን ነው። ህይወቱ የላቸውም፣ ግን ያስመስላል። የተሰበረ ልብ የላቸውም። ይሄ አቲቲዩዳቸው የተሰበረ የወረደ ለመንፈስ ቅዱስ የማይመች። መንፈስ ቅዱስ እኮ የተሰበረ ልብ ነው የሚፈልገው፣ የተዋረደ ልብ ነው የሚፈልገው። ሌላ ምንም አይፈልግም። የአንተን ገንዘብ አይፈልግም። የአንተን እውቅና፣ የአንተን ስልጣን አይፈልግም። የሚፈልገው ምንድነው? የተሰበረ ልብ ወደዚህ፣ ወደ ተሰበረ፣ ወደ ቃለም፣ ወደ የሚንቀጠቀጥ ወደ እርሱ እመለከታለሁ። ሪሊጂየስ ፒፕል፣ ፕራይድ ያለባቸው ሰዎች ፕራይድ አደገኛ ነገር ነው። በመንፈስ እንዳትመላለስ የሚያደርግ አንዱ ፕራይድ ነው። ሃይማኖተኛ ሪሊጂየስ፣ እኔ አለኝ ይበቃኛል። የመንፈስ ቅዱስ ታይ አያስፈልገኝም፣ የሚል ወዳጄ እሱ አደገኛ ነው። ሶስተኛ ፍርሃት ነው። መንፈስ ቅዱስን ኩንች የሚያደርገው ፍርሃት ነው፣ መጠራጠር፣ አለማመን። ከዚህ ውጡ። እግዚአብሔርን እመኑ። አሜን። በእርሱ እመኑ። እሱ ይሰራል። ጌታ ይባረክ። አሜን። መንፈስ ቅዱስ በአንተ ላይ ይሰራል፣ እንደሚገባው ይሰራል። በአንተ ህይወት ላይ ለውጥን ያመጣል። በየትኛውም በከበደ ነገር ላይ ለውጥን ያመጣል።